ጋሽ ጻውብራ ለጉት ሰው የእሷ የከንፈር ወዳጅ ሳይሆን አይቀር። ያው አጥሩ ስር ተደብቆ ሲያይ ነው አግኝቼ አነቄ ያመጣው። ማንኛል? ደሞ አንተ አባዬ እባክህን እሱን ከዚህ ያስወጣው። ትበይ የከንፈር ወዳጅ ነው ማንኛ? አንተ አትናገረም። አዳይ አባት፣ ቆይ ምን እያደረጉ፣ እንደዚህ ማድረጉ አግባብ ነው? ቆይ ምን አይነት አባት ነው ያለሽ? ስለ አባትነት አንተ አታስተምረኝም። ምን አባክሽ ስራ እዚህ መጣ? ምን ልታደርግ ግቢ የሰፈር የመጣ አዳይ ፍለጋ። አንተ ምኗ ነህ? ምን ላድርግ አዳይ ቤቱ ያለው አንቺ፣ ጨለማ ሆነብኝ ደሞ እኮ ነገር ይልሻለሁ አይደል? በቃ አንቺ ቤት ውስጥ ከሌለሽ ሰላም አላገኝ። የፈለገ ቢሆን እንዴት ራስህን አደጋ ላይ ትጥላለህ? ቆይሽ እዚህ በመምጣት ምን አተረፍክ? የእኔ ጉድ ማለቅ የለውም እና አንተ ችግር ውስጥ መግባት አለብህ? አዳይ እንደማልተውሽ እኮ ቃል ገብቼልሻለሁ አዴ የትም ብትሆኚ ምንም ውስጥ ብትገቢ አብሬሽ ይገባል። አዴ ይህን ሁሉም ነገር ምልሽ እወድሻለሁ፣ አፈቅርሻለሁ የምልሽ ላፊ አይደለም። በጣም ይቅርታ በእኔ ምክንያት ብዙ ዋጋ ከፍለሃል። ይወልሻ አዴ እዚህ መሆኔ ለአንቺ አይደለም ለእኔ ነው። እሺ ጥቅሙ በቃ አንቺን ሳይ ሰላም ይሰማኛል። ብታየን ቆንጆ አንቺ በሌለሽባቸው ቀናቶች እንዴት ስረበሽ እንደነበር ብታይኝ እሺ ሁሉ ድብጃባ ለምን ብለን እንደሚቆሰል ብታይልኝ ለእኔ ጥሩ ነበር። አዴ ይህ ማለት ለእኔ ምንም ነው። ለምን ፍቅርህን መቀበል እንደሚያቅተኛ በቃ እሷን አድርሰን ስንመለስ እናስወግደዋለን። አዎ

ወዴት ነው የሚወስዳት? እንጃ። በቃ ዳይመንድ እየተከተላት ነው። ወደ ቤት ግቡ እያልን ነው። አዎ ምልክት ሰጠን፣ ኑ እያለን ነው አዴ

ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ሰራተኛው አዳይ ክፍል ስልሳ ሶስት እንደ ቀጠለ ነው ማለት ነው። ዴቭን አዳይ አድን ዋለው ብሎ በሄደበትን እሱም ታግደዋል። ከአዳይ አንድ ላይ ሆኖ በአንድ ላይ ነው የታከዱ። እንግዲህ ዴቭን በዱላ ላይ የደበደቡት ይገኛል። ከዛ አዳይም ዴቭ ዴቭ እያለች ትጮኻለች። ተውት ዴቭን እኔን እንደፈለጋችሁ አድርጎኝ እያለችም እሷም ትጮኻለች። ብትጮኹም አላገኘችውም። ዴቭን እንግዲህ በዱላ እየመቱትም ቢሆን በጣም እየተጎዳ ይገኛል ለማን ብሎ ነው ለአዳይ ብሎ ነው እንግዲህ አዳይም ደግሞ በቃ እኔ እንደፈለጋችሁ አድርጉኝ ዴቭን ልቀቁልኝ ስትል ምንም ሊለቁት አልቻሉ ማለት ነው ከዛ በኋላ የአዳይ አባት መጥቶ እናንተ ምን ያደረጋችሁ ነው ማለት ነው በነገራችን ላይ አዳይ ልትደፈር ነበረ ዛሬ ዴቭ ባይደርስላት ኖሮ ማለት ነው ዴቭ ባይደርስ ኖሮ ዛሬ እንግዲህ ተደፍራ ልትቀር ነበረ ነገር ግን ዴቭ ሲመጣ እንግዲህ ያኛው ሰው ይሆን እንግዲህ ዴቭን ሲያመጣው እሱም ብድግ ብሎ ተነስቷል ማለት ነው። በእና እንግዲህ እሱም ተበሳጭቷል፣ ጫሌሌን በጣም ተበሳጭቷል ማለት ነው። ማለትም አዳይ ስላልደፈራት በጣም ተናዷል ማለት ነው። የአዳይ አባትም እሺ ማንን ነው ያልክ ይለዋል። አዳይም አባይ እባክህ እሱን ከዚህ ያስወጣው ይላል ትላለች። ዝበይ ይላታል አባቷ፣ አንተ አትናገርም። የአዳይ አባት ቆይ ምን ያደረጉ ነው እንደዚህ ማድረጉ አግባቡ ነው ይላል ዴቭ

አዳይ ያለ ፍላጎቷ እንደዚህ ማድረግ ምንም ነገር ተገቢ አይደለም። የውልት አዳይ እንደዚህ ለማድረግ መብት የለትም ኢላ ዴቭ። ከዛ አዳይም ዴቭ ተው አልተውም። አዳይ ምን ልጅቷ ሳትፈልግ እንዴት በግድ ነው አግቢ ብሎ ማሰቃየት? እንደዚህ ልጅ እንደዚህ ማድረግ በግድ ያስቀጣል። ከኋላ ብዙ ሰው እየመጣ ነው፣ ህግን አያመልጡም። አንተ ቆይ የትኛዋ ህግ ነህ ስለ በልጅ የምታስፈራራኝ? ኖይስ ሌላ የጀመራችሁት ነገር አለ አረ ምንም ነገር የለም፣ አባዬ ዴቭ ወንድሜ ነው ብላ አዳይ ትመልሳለች። ወንድም አባ ሽጥፋ አንቺ ባለጌ፣ ለካ ከዚ ጎረምሳ ተጨልተሽ ነው እኔ መከራ የምታሰኛለ። ያዳ አባትን ጫኔ ንጉቡና ይሄን ልጅን ልጅ በደንብ አርጋችሁ ሰሩልኝ፣ እግሩንም እጁ በደንብ አርጋችሁ ሰሩልኝ ይላል። ልቡን ያበጠበትን እንግዲህ ልቡን አስተፍስውት ብሎ እንግዲህ አደይም የተማጸነች ትገኛለች። እባካችሁ እባካችሁ አደይን ዴቭን ተውልኝ፣ እኔ እንደፈለጋችሁ አድርጉኝ። እሺ እሺ የምትይኝ ከሆነ እኔ መረጥኩልሽ ምታገቢ ከሆነ አንቺም እሱም ነጻ ትወጣላችሁ። አለዛ ወልድ ከላሴ እያሩ እንግዲህ አደይ አባትን እንግዲህ ይይዛችሁ ይገኛሉ። ነቃ ብላችሁ ጠብቁ በእናንተ አንድ ነገር ቢፈጠር ውድ ከራሴ ይሄ እነዚህ ሁለት ልጆቹን በደንብ አርጋችሁ ጠብቁልኝ። እሺ ጋሼ ነቃ ብለን እንጠብቃለን፣ እያሉ እንግዲህ የአዳበትን ትእዛዝ አዞ የዴቭን በዱላ ይመቱትና ትቶ ይወጣሉ ማለት ነው። ጫኔና ጫላል የሚባሉትን እንግዲህ የዴቭ እንግዲህ በዱላም እየመቱትም ለአደኝም ዛሬ ተገላግለሻል፣ ይሄ ባይመጣልሽ ዛሬ አልቆልሽ ነበረ፣ እያሉ እየዛቱ ይገኙባታል ማለት ነው። በጣም የሚያሳዝን ሁኔታ እንግዲህ አደይም ወደ ልትደፈርበትን ቦታ ሊወስዷት ነው ማለት ነው። አጀሬ ለካ ከዚህ ጋር ነው ያፈዛጥረሽ ነው። እዚህ አላገባ ምትዩ ጫፏን እንዳትነካት አንተ። ዝምበል ዝምበል ልጠቀኝ ይላል። ዴብም የሚስትህን ሳይ በቃ ይህን እንደዚ ታደርግ። ጫኔ ምንም እህት ባይኖራችሁ እንደህነት እንደ እናታችሁ አድርጋችሁ ዝምበል። ወይንተው ከአባትሽ ጋር ተስመም እንጂ ከእኛ የምናደርጋለን የሮማን ስቃይ እኔ ላይ አትግድር ተውባካቹ ትላለች። አዳይን ማለት ነው። አስሬ ሮማን ሮማን አትበይ አዳ ሮማን ከሆነ አንዴ ለኔ ሆናለች። ከዛ በኋላ ዴቭን አንተን ውሻ አዳይን ጫፏ እንዳትነካት ይላል ማለት ነው። በታሰረበትን ማለት ነው። እዚህ ጋር ኪንጎ እና ዳይመንድን እንግዲህ የሮጣት የተሯሯጡ ይገኛሉ። ማናት የሚያሰራራጥ የአዳባቶች ናቸው። ካዩኝ ከዚህ አያስወጡኝም። አደራ አለበት። የምን አደራ? አባቴ ከመሞቱ በፊት አደራ ብሎት ነው የሞተው። ከአባቴ ወገምተው ከሆነ ለምን አዳያ ታስመልጣትም? ከዛስ እኔ እንዳስመልቋት ሲያቅ ምን እንደሚያደርግ ታውቃለህ እንዴ? የት ያገኘዋል? አንተም ታመልጣለህ፣ እኛም እናመልጣለን። እንደውም በቃ ጓደኛዬ ነህ ብላ አስተዋውቀኝ። ይሄ ሁሉ ጊዜ አንድ ጊዜ ዘመን አዳይ ተከትዬ ስመጣም አይጠራጥር ይመስልሃል? አሁን አሁን ቢያንስ እንኳን ዴቫ ጠገቡ አለ እሱ እያለ ምንም ነገር አያረጓትም። ይሁን ምን አሁን ምን ማድረግ አለብን? አሁን መረጋጋት ነው ያረብን። ምንም አማራጭ የለንም። አንተ ያልከው ማድረግ አለብን። ወደ ራቅ ብለን እንከታተላቸው። ከዲህ መማር አለብን። እዛ አካባቢ በብሶ መታየት የለብንም። አሁን ወደ ቤት እንሂድ፣ ከዛ እንዲሄድ አይመጥ አደ እንዴት እንዲዚህ ጥለን እንሄዳለን? እና እዚህ ቆሞን ጅብ ብለን እየመሸኮ ነው። እንዲህ ምን ሆነሃል? ታዲያ እናቷ ጋር ተመልሰን ምንም ሳንይዝ ነው የምንሄደው ምን እስከ ጠዋት ድረስ ከሚጨነቁ አንተ ሄደህ ነገራቸው። እኔ ሄጄ ነው ምነግራቸው? የሰው ልጅ ባሰበበት ፍጹም አይኖርም። እሱማ እንዳሰብ ቢሆን እኔም ከአዳይ ጋር ተገብቼ መኖር ነው የምፈልገው። የው ልኪንጎ አዳይ ላይ ያለ ተስፋ ብትቆርጠው ይሻልሃል። ቆይ እኔ እንደዛ ምልህ ከእሷ ጋር ልትወስና ስላልፈልግኩ አይደለም። ያው በቃ እንደዚህ ነው። ዴቭ በዚህ አያያዙ አዳይና አሳልፎ አይሰጥም። እሱማ አሳልፎ እንደማይሳጣ አውቃለሁ። ሲጀመር ይሄ ሁሉ ውሳኔ አዳይ ናት። የእኔ ፍቅር እንዳትቀበለ አባቷ ነበረ አሁን ከአባቷ ነፃ አወጣታለሁ ፍቅሬን ትቀበለኛለች እንደዛ በለፍ ተስፋ ታድርግ በልቦም ምን እንደምታስብ እኮ አታውቅም ምናልባት ዴቭ ተወደው ይሆናል አንተ ግን አይደብርህም ምንድን ነው የሚደብረኝ የውልኪንጎ እንደዚህ አቃቆ ስነግርህ እንዳይደብረህ ይለዋል ማለት ነው እዚህ ደግሞ ፍቅርን ባርኪ የሄደበትን ጉዳይ ቶሎ እንዲጨርስን ንገሪው እንም ከደወለለኝ እነግረዋለሁ ቤዛ አንቺ ብዙም እዚህ መቆየት አትችይም ሊሊ አንቺ ደስተኛ አይደለችም፣ እናሷ፣ እሷ ደስተኛ ስላልሆነች ነው እኔ እንደዚህ የምትናገረኝ። ትላለች ቤዛ። ቆይ እኔ ምን አደረኩሽ? ሊሊ እዚህ በመሆነ የተጎዳሽ ነገር አለ? ማና አሁን ሄጅ አለሽ? ባርኪ እስከሚመጣ ድረስ እዚህ ቆይ፣ ነገር ግን ከዚህ ቤት መውጣት አለብሽ። እዚህ ቤት መኖር የምችለው እኔ እና ኤላ ብቻ ነው። በመካከላችን ማንም ሰው ሊገባ አልፈልግም። አንተም እንደዚህ ልትለኝ ትፈልጋለህ? ኤላ እኔ እኮ ሰዎች አሉኝ፣ ጓደኞች አሉኝ ብዬ ነው የመጣሁት። ቆይ ምን አጠፋህ? ምን አጥፍቼ ነው እንደዚህ የምትሆኑብኝ? ቤዛ በቃ ተረጋጊ፣ ትልቅ ነገር እኮ አይደለም የተባልሽው። ሊሊ በቃ በቃ፣ አንቺም እሷ ላይ ጠንካራ ትበይባት። እሷ ባርኪ እስከሚመጣ ድረስ አይደለም ትቆየው፣ እስከዛ ድረስ ታገሺ ይላል። ሌላ ማለት ነው በቃ መታጠቢያ ቤት ልሂድ ብላ ቤዛን ብድግ ብላ ትነሳለች። ከዛም በኋላ ፍቅርና የለ አንቺ ስልጣን ትሰጥሽ በጣም አትቻልሽም። እኔ እኮ አንቺ እንደዚህ መናገራት እኮ አንቺ ክብር እንደሰጠሽ ነው። አንቺ ግን ከኔ ተገኘሽ ሌላ በጣም ቤዛ፣ በጣም ጥሩ ሰውናት ማነች ብላ እንግዲህ ለምለምን፣ እቺ እኮ ርጉም ናት፣ አንተ ስላላወካት ነው እንጂ በጣም መልስ ናት፣ ከኋላ ኋላ ያህትን ብላ ሌላን እንግዲህ ለምለም ትነግረዋለች ማለት ነው። ቢሆንም የአንቺ ትንሽ ትንሽ በይቀንሹ ያበዛሽ ነው ይላታል ማለት ነው። ኤላ ማለት ነው እንግዲህ፣ በቀጣይስ አዳይንስ ትለቀቃለች አት አትለቀቀምም የሚለውን አብረን እናያለን ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ አዳይናት፣ በጠዋት እኔ እራሴ እሄድለታለሁ፣ እማዬ፣ አንቺ ዛሬ ሳትሄጂም እኔ እሄድለታለሁ እያሉ በሉ፣ በቃ ደህና ደረው፣ ጠዋት እመጣለሁ ይላል አሸናፊ። በዚህ ሰዓት ወደ ሌሊት ሄዳ መረክ፣ አንተ እኮ ግርህን አያርፍም አሸናፊ፣ ተው። ግድ የለም መጥፎ ሰው ላይ ይጥልሃል። በዚህ ምሽቱ ጉዞቱም ጉዞም ጥሩም አይደለም፣ ይልቅ እዚሁ ደሩና ነገ ጠዋት መሄድ ይሻላል። ከዛ አሸናፊ እማዬ ለማን ጥዬ ነው ማድረው? በቃ እኔና አንተ አብረን እንሄዳለን። ዳይመንድ ማለት ነው ምን እሺ ነው አንተ ኪንጎ፣ አንተ እዚህ ቁጭ በል፣ ያለ እኔ ደምህን አይሰራም። በቃ አንተ እዚ ደር፣ እኔና አሹ እንሄዳለን። በቃ ብርሃን እንደናደሩ እኛ እንሄዳለን። እሺ መንገዱን እያያችሁ ተጠንቀቃችሁ ሂዱ። አሹ አይ ብርሃን በዚህ ድቅድቅ ጨለማ ምን ይታየናል ብለሻል። በዮኔውልሽ ይህንን ወንድሜን ተከባከቢልኝ እያለ እንግዲህ አሺ እንሄድ እያሉ አሸናፊና እንግዲህ ዳይመንድ ይሄዳሉ። ኪንጎን ይሄዳሉ ማለት ነው። ከእንዚያ በኋላ ዴቭ እና ሊዱ፣ ዴቭ እዚህ መምጣት አልነበረብህም ትለዋለች። ምን አድርግ፣ ቤቱ ያለ አንቺ ጨለማ ሆነብኝ። ደግሞ እኮ ነግሬሽ አደለሁም፣ በቃ አንቺ ቤት ውስጥ ከሌለሽ ሰላም አላገኝም። የፈለገ ነገር ቢሆን ራስህ እንዴት አደጋ ላይ ትጥላለህ? ቆይ አንተ እዚህ መምጣትህ የኔ ጉድ ማለቂያ ያለውም፣ አንተ ችግር ውስጥ መግባት አለብህ። አዳይ እንደማልተውሽ ቃል ገብቼልሻለሁኝ። አዳይ የትም ብትወኝ ምንም ውስጥ ብትገቢ አብሬሽ ነው ምገባው፣ ይላል ዴቭን ማለት ነው። ይሄ ሁሉ ነገር ምልሽ እወድሻለሁ፣ አፈቅርሻለሁ ምልሽ ላፌ አይደለም ከውስጤ ነው። የዛሬ የነበረን ቆይታ በዚህ እናበቃለን።